የመጀመሪያው ዙር ጽዱ ኢትዮጵያ ንቅናቄ ከብክለት የጸዳች ኢትዮጵያን እውን ለማድረግ አስችሏል። ይህንኑ ለማስቀጠል ጽዱ ኢትዮጵያን ባህል ማድረግ የሚል ሀገር አቀፍ የብክለት ቀነሳ ንቅናቄ ግንቦት 28 ቀን 2017 እንደሚጀምር የኢትዮጵያ አካባቢ ጥበቃ ባለስልጣን ይፋ አድርጓል። የባለስልጣኑ ዋና ዳይሬክተር ኢንጂነር ሌሊሴ ነሜ ንቅናቄውን አስመልክቶ ለመገናኛ ብዙሃን መግለጫ ሰጥተዋል። የጽዱ ኢትዮጵያን የማስቀጠል ዘመቻ በሁለተኛው ዙር ባዝኛውም በሚመጣው ሀሙስ ወይም ግንቦት 28 ቀን የሁለተኛውን የጽዱ ኢትዮጵያን ባህል የማድረግ ንቅናቄ በይፋ የምናስጀምር ይሆናል። ይህ ንቅናቄ በተለያዩ ቴማቲክ ኤሪያዎችና የተለያዩ ተግባራት የሚከናወኑ ይሆናል። እንግዲህ ኢትዮጵያ በባለፉት ስድስት ወራቶች ወይም ደግሞ በባለፈው ዓመት ስድስት ወራት ውስጥ ብክለት ይብቃ፣ ውበት ንቃ የሚል ቴም በመጠቀም ይሄንን አጠቃላይ የአካባቢ ብክለትን ማዕከል ያደረገ ንቅናቄ ሲደረግ ቆይቷል ሁለተኛው የአካባቢ ብክለት መከላከል ሀገራዊ ንቅናቄ ለስድስት ወር የሚቆይ ነው የፕላስቲክ የውሃ የአፈር የአየርና የድምጽ ብክለት መከላከል እንዲሁም የአካባቢና ማህበረሰብ ተጽዕኖ ግምገማ ስራን ትኩረት ያደርጋል ማንኛውም ህብረተሰብ እንዲያውቀው ጉዳቱን እና ችግሮቹን አንደርስታንድ አድርጎ የራሱን ሀላፊነት እንዲወጣ የሚያስችል የግንዛቤ ማስጨበጫ ንቅናቄ የሚደረግ ይሆናል ሁለተኛው የህግ ተከባሪነት የሚረጋገጥ ይሆናል። ሎ ኢንፎርስመንት ማለት ነው። ስለዚህ እንደ አካባቢ ጥበቃ ባለስልጣን አንዱ ሬጉላቶሪ ቦዲም ስለሆንን በፌዴራል የሚገኘው በከተሞች የሚገኘው እና በክልሎች የሚገኘው የአካባቢ ጥበቃ ባለስልጣን በትኩረት አካባቢን እየበከሉ የሚገኙ ኢንዱስትሪዎች፣ የመንግስት ተቋማት፣ የግል ተቋማት ወይም ደግሞ ግለሰቦች በሚያጠፉ ጊዜ ቅጣትም አስተማሪ ስለሆነ መቅጣቱን ትኩረት ተሰጥቶበት የሚሰራ ይሆናል ማለት ነው። ይሄ በሁለተኛው እንደ አንድ ተግባራት የሚከናወን ነው። በሶስተኛው መልካም ተሞክሮ የሰሩትን ደግሞ እውቅና የምንሰጥበት መድረኮች የሚኖሩ ይሆናል ማለት ነው። ጽዱ ኢትዮጵያን የዜጎች ባህል የማድረግ ጥረትን ለማገዝ የደረቅ ቆሻሻ አወጋገድን ጨምሮ አራት ህጎች ተሻሽሏል። በዚህ ንቅናቄ ከ15 ሚሊዮን በላይ ዜጎች እንደሚሳተፉ የሚጠበቅ መሆኑን ከዋና ዳይሬክተሯ መግለጫ መረዳት ተችሏል። በጽዳት ዘመቻዎች በግንዛቤ ማስጨበጫና በተለያዩ የአካባቢ በተለያዩ ክልሎች እንዳለው ነባራዊ ሁኔታ ሰፊ በባህላዊ ንቅናቄዎች የሚደረጉ ይሆናል። በዚህ ላይ ቀጥተኛ ተሳትፎ የሚኖራቸዋል ብለን የምናስበው ስድስቱም ወር ውስጥ ወደ 15 ሚሊየን ህዝብን ተደራሽ እናደርጋለን ብለን በእቅዳችን ይዘናል። በተመሳሳይ በሚዲያ በኢንፎርማል ሚዲያስ ከ50 ሚሊየን ህዝብ በላይ ተደራሽ እናደርጋለን ብለን በእቅዳችን ይዘናል ማለት ነው። ለዚህ በቀጣይ ስድስት ወራት ይህ ንቅናቄ እንዳልኩት በሁለቱ ከተሞችና በሁሉም ክልሎች ተፈጻሚ ይሆናል። ጽዱ የሆነች ኢትዮጵያን ለትውልድ ለማስተላለፍ ሁሉም ማህበረሰብ የበኩሉን ኃላፊነት እንዲወጣ የአካባቢ ባለስልጣን ዋና ዳይሬክተር ኢንጂነር ለሊሴ ነሜ ጠይቀዋል።